ኑዚ ጋር ተቀመጡ።

አይ ልጆች አላወቃችሁ አላወቃችሁም እንጂ አንተ አላሳመርከኝም እና እኔ ላሳምሮ ማለት እኮ ነው እ ሁሌ እኮ ት እየብሽኛማብረንሽ ኮት እኔ ጊዜ ፍንዳታ ነበርኩኝ እንደኔ ሁናችሁ እንዳትቀሩ ብዬና አሁን እዚህ ያመጣዎች ልመክራቸው እሺ ልጆች እንዳትበላሹ ያደራችው ድሮ ደግሞ ምንድን ነው ፍንዳታ አይ ልጆች ፍንዳታ ማለት እንደናንተ መቀባባት፣ መኮኳል ዝም ከኔ በላይ ሌላ ሰው የለም ማለት ነበር። አሁን ፍንዳታና መዋ ምን ያገናኛቸዋል? አይ ልጆች አላወቃችሁ፣ እኔም አባቴ ነው እዚህ ተደብስ አባቴ አምጥቶ ንስሓ አስገብቶ እንዲህ የቤተ ክርስቲያን ሰው ያደርገኝ እንጂ እኔም እንደናንተ በጣም ዘልዬ ነበር። እኔ ሚያውቀው አንድ አባት ብቻ ነው አባት፣ የወላጅ አባት፣ ንስሓ አባት። ምንድን ነው ንስሓ አባት ማለት? ከገባሽበት ኃጢአት ከእግዚአብሔር ጋር የሚያስታርቅ ማለት ነው። አይ ልጆቼ ባታውቁ ነው እንጂ እንደ ተኳኩላችሁ ስትወጡ እንዲያው ጎረም ወረም ሳያስቸግራችሁም። እሱማ መቼም ግድ ነው የዘመኑ ባህሪ አይደለም። የዘመኑ ባህሪ ቢሆንም ግን እናንተ ወደ ቤተ ክርስቲያን ነው እንጂ መግባት ያለባችሁ፣ እንደማንም ዘልዛላ አትሁኑ። እሱስ ልክ ነው ልጆቼ፣ ወደ እግዚአብሔር ስትቀርቡ የፈለጋችሁን መሻትን ያቀርብላችኋል። ወደ አለማዊ የተሄዳችሁ ግን እንደማንም ሁናችሁ አንዱ ሲሞላ አንዱ ሲጎድል አንዱ ሲሞላላቸው አሁንም አንዱ ሲጎድል ነው። በቤተክርስቲያን በቤተ ዘንድ ብትመጡ ደግሞ ሁሉም ነገር ያስችላችኋል። ብዙ ነገር ትችላላችሁ። ልባችሁም ወደ እግዚአብሔር ይሆናል። እንደገና ደግሞ አጸደገነት ትቀበላችኋለች። ባለሙያ ከሆናችሁ እዚህም ሰዓት እዛም ሰዓት ነው የሚደርስባችሁ ማየት ያኮ ብዙ ነገር በዲለል ሻንዴስ ነው ቅርታሽ ነው። አይ ልጆቼ፣ እኔም አረ ተው ተው እኔንማ መች በደላችሁ ነው ዘው ጌታ ይቅር ይበላችሁ፣ አምላካችሁ ይቅር ይበላችሁ። ቁጭ በሉ ልጆቼ፣ ቁጭ። እንደሱ ስትሆነ ነው የምታምሩ። ወፈር ልብለላችሁ ነው አሁን እናንተ መመክራችሁ ነው። የንሳ አባት አዘጋጅታችሁ አዘጋጅታችሁ፣ ንሳ ተቀበሉ፣ ስጋውና ደሙን ተቀበሉ፣ ቅዳሴም አስቀድሱ እሺ ልጆቼ። አብነት ራሱ ጉቦ ይው ልጅ የልጅ ልጅ የናት እቺ አብነት ትማራለች። ሰዓት ናት ብታያት ሁሉን ነገር ግንባሬ ላይ ነው የምትለየው። እንደገና ደግሞ በእናንተ ቂም አልይዝም። ብቻ እግዚአብሔር ይቅር ይበላችሁ፣ ይቅር እንዲላችሁ እናንተ ሁለት ለት እዚህ እየመጣችሁ መንገድ ላይ ከምዞሩ እዚህ እየመጣችሁ ብትጸልዩ ለሀገርም ለቤተክርስቲያን ትጠቅማላችሁ። እናንተ ተፈለጋችሁ ደግሞ ልየ አሁኑኑ አብነት ማስገባት ትችላለች። እሺ ልጆች፣ እባካችሁን እናንተ አንድ ፍሬ ናችሁ፣ የእግዚአብሔር ባሪያ ናችሁ። እባካችሁን እግዚአብሔርን አስደስቱ። እሺ፣ እሺ ልጆች፣ እሱን ልብስ ደግሞ ቀይሩት። እሺ፣ ረጅም ልብስ ነው የሚለበስ ሱሪ፣ አጭር ልብስ አይለበስም። በእግዚአብሔር ዘንድ በጣም ነው የሚያስጠይቀው። እሺ እሺ እሺ፣ ልጆቼ እሺ። ማማ ተባረኩ። አሜን። ሚስታችሁ አሜን በሉ። ልብሳችሁን ቀይ። እናመሰግናለን፣ ማማ ደህና ይዋሉ። እሺ፣ አሜን፣ ደህና ዋሉ። አንተ ማታ ራራው ነገር የለም። ተመስገን በይ በቃ።